ዮሐንስ አንጀሎና ና ፈይሳ ቶማ በወላይታ ዞን ኦፋ ወረዳ ቦሻ ቀበሌ አርሶ አደሮች ሲሆኑ ለአመታት ቤተሰቦቻቸውን ለመምራት ህይወታቸውንም ለማቅናት በግብርና ስራ የቆዩ ናቸው። በቆይታቸውም ማሳቸውን በምርታማነት የተትረፈረፈ ለማድረግ ካሳቫን ተመራጭ አድርገዋል። በጠላይ ኮይሮ ወዲ ባታላ ከበይዳ ይኮይሩ ወዲ ሎኮማ ከ የካሳቫ ምርት ከሌሎች ሰብሎች የተሻለ ብዙ ምርት ሰጪ ነው። ይሄ ደግሞ ከራሳችን የምግብነት ፍጆታነት ተርፎ ሸጠን ብዙ ገንዘብ እንድናገኝ ያደርገናል። አንድ ኩንታል ገበያ ይዘን ስንወጣ ከ5000 እስከ 6000 ብር እናገኛለን። በዚህ የተነሳ ከሌሎች ሰብሎች በበለጠ ካሳቫን ለማምረት መርጠናል። ቢታይ ባይናሰ ኢተ ሜቶቲኮኔ ቢታይ ዲዮሳ ማዴስ ከሰባት ሲሰራ እዚህ አካባቢ ያለው ከሌሎች ምርቶች ከጠፍ በቆሎ፣ ማሽላ፣ አደንጓሬ ከሌሎች ምርት እዚህ አካባቢ እኛ አካባቢ የተሻለ ውጤት የሚሰጠው ከሰባ ምርት ነው እና እሱ እኔ ያው ከሰባን መርጬ ወደ 10 ዓመት ነው ሰራውበት ያለው። ግል ማሳ ያው ትንሽ ከመሆኑ ከተቋሚም ጋር ከግለሰቦችም ጋር በጋራ አርሼ ብዙ ምርት አገኝቻለሁ። የካሳቫ ምርትን ለራሳቸው ምግብነት በመዋል የሕይወታቸውን መሻሻል ያመጣ መሆኑን ያጫወቱን እነዚህ አርሶ አደሮች ልጆቻቸውንና ቤተሰቦቻቸውንም በወጉ ለመምራት አስችሏቸዋል። ይህ ደግሞ በቀጣይም በተሻለ መልክ ለመስራት የቆረጡ እንዲሆኑ አድርጓቸዋል። በበኩሌ እስካሁን ከሠራሁበት ኑሮዬንም ሁሉም ነገር በቃ ቤተሰቦችን ሁሉም በዚህ በካሳቫ ነው ያቋቋምኩት ሌላው ተጨማሪ ሌሎችም ስራ አለ ግን እኔ አቶ ክሬ በቃ ቱኬት ስትጨ ምሰረው እዚህ በካሳባ ነው እና ጥሩ ያ አሁንም ሰርቼ ያለው ወደፊትም ለመስራትም እቅዳ አለ ባይ ታና ተከታ ናታ ታማርሰስ ካሳባ ለቤተሰቦቻችን ምግብነት በሬና ላም ለመግዛት ልጆቻችንንም ለማስተማር በአጠቃላይ ለህይወታችን ወሳኝ ሆኗል ዳሩባ ሀገብ ይታዩ ሰፈ ዳሩ ጥቂሚያ ኢምስ በእርግጥ የካሳቫ ምርት ለመሰብሰብ የሚደርሰው በሁለት ዓመቱ ነው ያሉን የካሳቫ አምራች አርሶ አደሮች፣ ግን ደግሞ የሚገኘው ምርት ከፍተኛ መሆኑ ከቤትም አልፎ ለገበያ ማቅረብ የሚያስችል አቅም ፈጥሮልናል ብለዋል። ስለ ገበያ ችግር የለም። ዋናው መስራት ያለበት ጥራቱ ነው። ጥራቱ ደረጃው በደንብ ይጠበቃል። ጥራት ከሌለ ያው ምናልባት የተበላሸ ከሆነ ለመኖ ነው፣ ለእንስሳት መኖ ነው። የከብት መኖ ይሆናል። ሀይ በጋዴ ይህንን ምርት ሰብሉ ሲደርስ ሰብስበን ከፍጆታነት የተረፈውን ለነጋዴዎች በጥሬው እንሸጠዋለን። እነሱ ደግሞ አስፈጭተው በአካባቢያችን ላሉ ካሳቫ ለማያመርቱ አካባቢዎች እና ለሌሎች ገበያዎች ያቀርባሉ። በዚህ መልኩ ለገበያ ስለምናቀርብ የገበያ ችግር እስካሁን የለም። እንደዚህ ባለ መልክ የሚገለጥን ምርታማነት በወጉና በጥራት ለገበያ ተደራሽ ለማድረግ ደግሞ የግብርና ሚኒስቴር በኮንትራት ፋርሚንግ የተቃኘ እንዲሆን ትኩረት ሰጥቷል። የራሱን ስፔሻላይዝድ ያደረገ ባለሙያ ይቀጥራል። በማሳው በአርሶ አደሮቹ፣ እሱ ውል ከገባቸው አርሶ አደሮች ጋር ይቀጥርና 24 ሰዓት ይህን ማሳ ይከታታል። ተባይ እንኳን ቢመጣ በዚህ ጊዜ ተባይ መጥቷል እንርጭ፣ የተለያየ አውት ብሬክ ነገርን ቢመጣ እዛ ሆኖ ከአርሶ አደሩ ጋር ይከታተላሉ ማለት ነው። ልክ ምርቱ ሲደርስ ደግሞ በምርቱ ዋጊያ ነው የሚቀበሉት ማለት ነው። ይህ መሰሉን የግብርና ስርዓትን ማሳደግ ደግሞ አርሶ አደሩ ያለውን መሬት ከገበያ እጥረት እሳቤ ወጥቶ በወጉ ማልማት እንዲችል ጉልበት ይሆነዋል። ስለ ገበያ ችግር ምንም እንዳያስብ ያደርጋል። አርሶ አደሩ ምንም ስለ ገበያ ችግር አለብኝ ብሎ አያስብም። እንግዲህ አርሶ አደሩ እንደምታውቀው የገበያ ችግር የለብኝም ብሎ ካሰበብ ማንኛውንም መሬቱን አክሰስ አድርጎ ነው የሚሰራውና የተሻለ አፕሮች ነው ወይም የተሻለ አርሶ አደሩንም ከገበያ ጋር ለማገናኘት የተሻለ አይነት አሰራር ነው ብለን ነው የምናምነው ማለት ነው። የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮም በክልሉ የግብርናውን ዘርፍ ምርታማነት ማሳደግ እና በውጤት መግለጥ የሚያስችል የግብርና ኢንቨስትመንት አውድን ለማስፋት ትልቅ ዋጋ ሰጥቻለሁ ነው ያለው። አምራቹ ላይ ተቀብሎ ራሱም አምራች ይሆናል አንዳንድ ጊዜ ራሱ አምራቸው ነው ራሱ ቴክኖሎጂ አጠገቡ ላይ ፋብሪካ ወይ ፕሮሴስ የሚያደርግ ነገር ተክሎ ራሱ ማጓጓዝ ይሄ ሲስተም በጣም ነው የሚበረታተው አሊያ ደግሞ በዛ ልክ ካልመጡ ደግሞ ምን እናደርጋለን እሱ ፋብሪካ ይዞ ፕሮሴስ የሚያደርግ ነገር ይዞ ካለ ማሳ ያለው ሰው ጋር የማስተሳሰር ስራ እንደዛ አይነት ስራዎችን ነው እየሰራን ያለ ነው አሁን አሁን በዚህ ዓመት በጣም እናጠናክረው ባይዘው የእሱ ነው እሱ ጠቀሜታው ሰፊ ሀገራዊ ጠቀሜታው ሰፊ መሆኑን ስለምናውቅ በዛ ደረጃ እናያለን።